እንኳን ደስ ያላችሁ ሙሽሮች። ሙሽራ የቀራ የሰርግ ቀን ተቆረጠ። መቼ እንደሚጋቡና መቼ እንደሚሞሽሩ እልል በሉ እንግዲህ። አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ? ወይኔ ደህና ነኝ አልሐምዱሊላህ። ጽናት ክፍል ስልሳ ሰባት እየላቸው መጥቻለሁ። ወይም ቤቶች ላይ ነው፣ ሰብስክራይብ በማድረግ ቤተሰብ የሆኑ የኪራ አባት ለእንትና ደውሎ ለፅናት አባት ማለት ነው። ያው እሷ ኪራን በቅርብ ቀን እንደሚያገባ እና የጥያቸው ሰርግ ያማረ የሰመረ እንዲሆንላቸው እናግረባቸዋል። እዚህ ጋር ደግሞ ምሩና ናሆሜ ደብሯቸዋል ማለት ነው። ምን ነው የደበራቸው? አትደበሩ እንጂ

እሷ እናቱ እየጨቀጨቀችው ነው ልጅ ወለዱ ምናምን እያለች ማለት ነው። እና ያው ፍቅር የሚጨምረውም ልጅ ሲኖር ነው በባህል ማለት ነው። ግን ያው ገና ግብዣ ወጪ ነው እም ብላችሁ ነው ያው ፈጣሪ ከሰጠነ እሱም ማለት ነው። እናንተ ታገባላችሁ ፈጣሪ ይሰጣችኋል። እና ፈጣሪ ይስጣችሁ እና ወጥኑት ወጥን ትላችኋለሁ። ኑሮ እተኚ አልተኛ ምንም አልንኩም እያለች እያናዘዘችው ነው። እሱም ሙሉ ነሽ ነው እያለ እያናዘዛት ነው ማለት ነው። እሷም ግን ምንም አልንኩም እያለ ግን፣ ይህንኮ ነገር እንዳለ ይሰማኛ ግን ለእኔ አልነገርም ብላ ነው እንጂ እያለችው ነው ማለት ነው። የሆነው ነገር ታቂያለች ማለት ነው። ፎቶ እንዳይነግርልሽ ደግሞ ወንት እንዳያለች ግን እሷ ያለሽ የኪራ ነገር አስጨንቆኝ ነው ያለሽ። የኪራ ነገር አያስጨንቀውም፣ ምክንያቱም ማንኛውም ሰው ይታመማል ይድናል ማለት ነው። ካንሰር ደግሞ ታመመና ትድናለች ያው፣ ለኪራ ብትነግሩት ይሻላል ማለት ነው። ከመደበቅ መደበቁ ጥቅም ስለሌለው ማለት ነው። እና ነግራችሁ መገላገል ነው ማለት ነው። እሱም ያው እውነቱን መስማት አለበት እና የሚያስጨንቅ ነገር አይደለም መናገር ነው። መጠበቅ የለባቸውም። ኪራ ደግሞ ዚጋ እናቱ ጋር ደውሎ እማዬ እንዴት ነሽ? ደህና ነሽ ሆይን ያለው ደህና ነኝ፣ እንዴት ነሽ? አመችም እንዲ አይበቃሽም እንዴ አያት እንዴት ናት? ምን ነሽ ነው አሞሻ? እንዴ እያለት ሲያስላት ሰምቶ ነው ማለት ነው እንደዚህ ያለችው እና ፊቱ ተቃይረን ማለት ነው እና እሷቸውም አልመጣም። አያትን አልተሻላትም እዛ ወንድሞች ይቆጣጠሯ አክስቴ ምናምን እያለች ነው እሷ ደግሞ አልመጣም ምናምን እያለች ነው። እና ደውሎ ጠይቀዋት ነበረ አልመጣም ነው ያለችው እሷ ማለት ነው። ግን አሞሻ እንዴ እያላት ነበረ ሳያስላሰምቱ እና ከዛ አባትየው እያወረዳለ ያው እኔ ደህና ነኝ፣ ያው ለበራሴ ነገር ቢዚ ሁኜ ነው የጠፋሁት ምናምን አላት። የራሱ ነገር ቢዚ የሆነበት ምክንያት ጽናታ

ጥዕናና እንድሳሉ ጣልና ተይዘው ወጥ እና ማለት ነው። እዚህ ጋ ምሳ በልተው ወደ ውጭ እንወጣለን ብለው ተያይዘው መጡ። ምሳ ይበሉ ከዛ ፅናት ምሳውን አቀረበች። እንዴ እኔ እንጃ አንችም አላቸው። እኔ አሁን የበላት እናንተ ብሎ አለች። ምክንያቱም የሆራማች ጌታ ጋ አይን አፋርነት ምናምን አለ አደለ። ረጽው ስቴፓው እንዴት ነው ያበደ ነው። እና ማለት ነው። እና ሲላት፣ አይ እኔ አሁን በልቻለሁ እናንተ ብሎ አለች። ያው መደርደር አለ አደለ። ከዛ እሺ አለች እና ምግቡን እያረገችላቸው ነው የሰቀለው ሰውየው ማለት ነው። አባባ ግን በዚህ ሞት ድራማ የሚሰሩት ቆይ፣ ቆይ፣ ምን አተው ነው ያጡ ነትም የኪራ አባት ወይ የፅናት አባት ነው የሚሆኑት ማለት ነው እና ከዛ አቀረበች እና የልት ነው አለዋት ሰሃን ላመጣ ነው እኮ አለች። እንዴ ምንድን ነው ሰሃን የምታመጪው እና ያን እንጂ አብራችሁ ብሎ ምንድን ነው እኔ ባልኖር አብሯቸው እንዴ የሚባሉ ተባለ። እሺ አለ እና ከዛ ልጓር ስትል አባት እየው ሊያጎር ስትል እንዴ ምንድን የታጎር ሳለ ለሷ አጎርሳት እንጂ እኔ ባልኖር ታጎረረሱ ነበር እንዴ ለማን ታጎርስ ነበር አላቸው። እሺ አለ እና አጎረሳት

እያወራንዳለ ና ሆሜጋ ተቀጣጥረው ና ሊገናኙ እዚጋ እንትና ቁጭ ብሏል ማለት ነው። ቁጭ ብሎ እያሰበ ነው። የውጭ እንትኑ ፕሮሰሱ አልተሳከለትም ማለት ነው። እንዴ እንትና ነው እንዲህ ያለው። እዚጋ ደግሞ ካፌ ሄዶ የትናኑ የትና ነው ሰውዬ። ከዛ ወደ ቤት መጣና ያነገርከኝ መሆኑ ነው ነው አለው። ከዛ ኪራ ቤት እየከፈተ ነበረ። ጽሑፍ ሂደች እና ጠምጠም አለችበት ከኋላው ማለት ነው። እና በጣም ደስ ይላል ፍቅራቸውን ያሳመረላቸው በአማራቸው ንፋስ አይግባ እፍ ብለናል። እዚህ ጋር ደግሞ ያክች ምናምንም እየሄደ ማለት ነው። ግን ብዙ አትቅርባት፣ ምክንያቱም ብዙ እንትን ሲሉ ፍቅር እንትንጋል ማለት ነው። እዚህ ጋር እንትን መጥቶ ፍቅራችን እንዳይበጠብጥ ብሎ ኪራ ፈርቷል ማለት ነው። ከዛ ወደ ሰኒ ጋር ሄደችና ሰኒ ነ ግቢ ያለቻት ጊዜ አቺ እዚህ ጋር አባት ሊያስተራቃቸው ነው፣ ከንትና ጋር ከክብሮ ጋር ማለት ነው። እና ሄዱ በቃ እናንተ ወደ ክላስ ኔ ይስራ ይጃለሁ አላቸው። ከዛ ወደ ክላስ ሄዱና ጽ መጣሁ ብቻ ብላ ሄደች ማለት ነው። ከዛ ክብሮም ወደ ጽን ሰኒ ጋር ሄደ በቃ ሰኒ ማለት ነው። አሁን እንትንሽን አግኝተሻል በቀደምለት አስቀናቸው ምናምን እያርሻል ነበረ። በቃ አሁን አግኝተሻል ማለት ነው። መጣለሽ እንደሆነ ሄዱ አይነ ምናምን ማለት የለም ማለት ነው። በቀደም መቀደም ትራሳቅፈሽ ነበረ። አሁን ደግሞ የምታውቂው ሰው አግኝተሻል። አስተያየቱ አስተያየትሽ የተመቻቻችሁ ትመስላላችሁ። ይመቻችሁ ያለ ለቀጣይ ደግሞ አንቺ እናሱ ዘቅረኛሞቹ ናችሁ ትመጣላችሁ ማለት ነው። ተመቻቻችሁ

የነኪራን የሰርግ ቪዲዮ ይዘንላችሁ እንመጣለን። ይህ ቪዲዮ ከተመቻቸ ቻናል ላይ አይተን ሰብስክራይብ በማድረግ ቤተሰብ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።